ኢትዮጵያ የባህር በር የማግኘት ተፈጥሯዊና ህጋዊ መብት አላት ሲባል ምን ምን አይነት ማሳያዎችን ማንሳት እንችላለን? ከህግ አንጻርም ተፈጥሯዊ ደግሞ መብቷንም ይህን ይመስላል ብለን እንደው ማሳየት ብንችል እሺ አመሰግናለሁ። ኢትዮጵያ የባህር በር የማግኘት ተፈጥሯዊና ዓለም አቀፍ ህጋዊ መብቶች አሏት። እንዴት ነው ተፈጥሯዊና ዓለም አቀፍ ህጎች የሚደግፋት የሚለውን ስናይ በመጀመሪያ ከተፈጥሯዊ መብቶቿ ስናይ ኢትዮጵያ በምስራቅ አፍሪካ የምትገኝ ትልቅ ሀገር ናት። ህብረብሔራዊት የሆነች ሀገር ነች። አንዳንዶቹ ብሔሮች እንደዚሁም ብሔረሰቦች ደግሞ ከጎረቤት ሀገር ጋር የባህል የቋንቋና እንደዚሁም ደግሞ የሌሎች መስተጋብሮች የምትጋራ ህዝቦቿ የሚጋራበት ሁኔታ አለ። ለምሳሌ የኢትዮጵያን ሶማሌ ስንወስድ ከሶማሊያ ሶማሌ ጋር በባህል፣ በቋንቋ የተሳሰረ ነው። የኢትዮጵያ አፋሮችም እንደዚሁ ከኤሪትሪያ አፋሮች ጋር እንደዚሁ። እንደዚሁም ደግሞ በኢትዮጵያ ያሉ ኢሳዎችም፣ ሶማሌዎችም አፋሮችም እንደዚሁ በጅቡቲ ካሉ ኢሳዎች፣ ሶማሌዎችና አፋሮች በባህል፣ በቋንቋ የተጋሩ ናቸው ማለት ነው። በኬንያም እንደዚሁ የእኛ ኦሮሞዎች አሉ፣ በዛኛው ሳይድም የኬንያ የቦረና ኦሮሞዎች አሉ። ይሄ ማለት የሚያሳየን እንግዲህ ተፈጥሯዊ የሚያስተሳስር ነገር እንዳለ ያሳየናል፣ በቋንቋ በባህል በአመለካከት ማለት ነው። ስለዚህ እነዚህን ህዝቦች በዓለማችን ላይ የሚከለክል ህግ የለም መስተጋብራቸውን ተፈጥሯዊ መስተጋብራቸውን እንዲቀጥሉ በቋንቋቸው እንዲገናኙ የኢኮኖሚ ትስስራቸውን ማህበራዊ ትስስሮቻቸውን እንዲያከናውኑ የሚከለክል ህግ እስከሌለ ድረስ ያንን በመንተራስ አንደኛ፣ በዚህ መሰረት በማድረግ የማግኘት መብት አላት። ሁለተኛው ደግሞ ዓለም አቀፍ ህጎች ናቸው። ዓለም አቀፍ ህጎች በባህር ላይ የወጡ አሉ። ያም እንግዲህ የወጡት በ1982 እንደ ኤሮፓ አቆጣጠር በጀማይካ የተፈረመው ህግ በርካታ ሀገራት 169 ሀገራት የፈረሙበት ህግ አለ በእርግጥ ወደ 15 የሚጠጉ ሀገራት አልፈረሙም ከዛ ውስጥ እዛ ላይ የተጠቀሱት አርቲክሎች ለምሳሌ አርቲክል 69 አርቲክል 69 ንዑስ አንቀጽ 1 እስከ 5 ስናይ የባህር በር የሌላቸው ሀገራት በአካባቢ ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳ የማጥመድ ባህር ውስጥ ያሉ የተፈጥሮ ሀብቶችን ፍለጋ ጨምሮ ሌሎች ከባህር ተፈጥሮ ሀብት ጋር የተያያዙ ሀብቶችን ተጠቃሚ መብትን በእኩል ይሰጣል ማለት ነው። የእርስ ምልከታ ምን ይመስላል? ተፈጥሯዊ መብቷን ቢሆን እሳቸው ካነሱት አንጻር የእርስ ምላሽ ምን ይሆን? አመሰግናለሁ። አበባው ተከራካሪንም እንደዚሁ የእኔ መከራከሪያ ክርክሩ ነጥብ የሚለው ምንድን ነው ኢትዮጵያ የባህር በር የማግኘት ተፈጥሯዊና ህጋዊ መብት የላትም የሚል ነው። ተፈጥሯዊና ህጋዊ መብት የላትም ብዬ ስከራከር ግን፣ ሌሎች ደግሞ መብትን የሚፈጥሩ ነገሮች አሉ። አሁን እርስዎ ካነሱት ልጀምር። የተባበሩት መንግስታት ሎ ኦፍ ሲ የሚባለው አንክሎስ የሚባለው 125ን አንስተዋል። ለምሳሌ 125 ላይ የሚለው ድንጋጌው ምንድን ነው የሚለው ሁሉም ሁሉም ዓለም ላይ ያሉ ላንድሎክ ዲሆኑ ወደብ አልባ የሆኑ ሀገሮች በሙሉ ወደ ወደብ የመውጣት መብት አላቸው። ያን መብት ግን እንደ ተፈጥሯዊ መብት ወይም እንደ ህጋዊ መብት ሳይሆን በስምምነት እርሶን አስፈቅጄ፣ ለምሳሌ በህግ የመተላለፍ መብት የሚባል ነገር አለ። የመተላለፍ መብት ሲኖር ይሄ የእርሶ ቤት ከሆነ እርሶን አስፈቅጄ ነው እንጂ በዛ በኩል የሚሄደው የእርሶን መብት በሚጎዳ መልኩ መብቴን አስከብራለሁ ብዬ በእርሶ ቤት ላይ ተነስቼ ቤቱን አፍርሼ ወይንም ኃይል ተጠቅሜ የማለፍ መብት የለኝም። ስለዚህ ተፈጥሯዊ መብት ማለት በግድም ቢሆን ላስከብረው የምችል በጦርነትም ቢሆን ቅድም ተከራካሪ ለምሳሌ የወይን ቻርተር አንቀጽ ሁለት ንዑስ አንቀጽ አራትን አንስቷል። ያ የሚያወራው ስለ ሰልፍ ዲፌንስ ነው፣ ራስን ስለ መከላከል ኢትዮጵያ ራስን መከላከል መብት ራስን መከላከል ማለት አንድ ሰው ኃይል ይዞ መጥቶ እኔ ላይ ጉልበት አፕላይ ሲያደርግብኝ ራሴን የምከላከልበት መብት ነው እንጂ የራሴን ጥቅም ለማስጠበቅ ብዬ ሰዎች ላይ ጉልበት የምጠቀም በኮስታል ላይኑ ትሬት ነው ብላ ካመነች በኮስታል ላይኑ ስጋት ተደቅኗል ብሎ ካመነች፣ ለምሳሌ አንድ ሀገር ተነስቶ ወይ ኤሪትሪያ ወይ ሶማሌላንድ አያድርገውና ኒኩለር ቢታጠቁና በዛ በኮስታል ላይኑ ላይ ቢጠምዱ ሀገሪቱ ስጋት ነው ብሎ ካመነች ይፈቅድላታል በመሰረቱ ኢትዮጵያ ወደ ወደ የምትወጣበት በኤርትራ በኩል ብቻ አይደለም፣ የተለያዩ አማራጮች አሏት። ያንን አማራጮችን ለማስፋት ወደፊትም የምጠቅሳቸው አማራጮች አሉ። ለምሳሌ ከዚህ በፊትም ስናደርገው እንደነበረው በስምምነት ከሀገሮች ጋር ለምሳሌ ከኤርትራ ጋር ባንስማማ ኤርትራ ጋር ጦርነት ነበርን። ለምሳሌ ከኤርትራ ጋር በጦርነት ጋር በነበርንበት ጊዜ በጅቡቲ ወደ መጠቀም ጀመርን። ስለዚህ የተለያዩ መተንፈሻዎችን የመጠቀም መብት አለን አንክሎስም የሚሰጠን አመቶ 25 ላይ ያንን ነው ያንን መብት ለማስከበር ግን ኃይል የመጠቀም በሰልፍ ዲፌንስ ስም ኃይል የመጠቀም ሰልፍ ዲፌንስ መከላከል መከላከልን ነው እንጂ ማጥቃትን የሚያወራ ነገር የለውም። የመጀመሪያው የውል ስምምነት በራሱ ምንድን ነው? ኮንሰንት ነው፣ ፈቃድ ነው። ፈቃድ የለኝም ብትል ለምሳሌ ምን ይሆናል? ፈቃድ የለኝም የምትለው በመተላለፊያው ነው። በየብሷ ላይ በየትኛው የብስ ላይ ይለፍ የሚለው ነው። እዚ ጋ በደንብ ካየ ነው። በየትኛው የብስ ላይ ይለፍ ነው። መሬቱ ሰፊ ነው። መሬቱ ሰፊ ነው፣ ግን የግድ አሰብ ብቻ አይደለም። ከኤርትራ ጥግ እስከ ኤርትራ ጥግ 1 ሺህ ኪሎ ሜትር ርቀት ነው ያለው። በ1 ሺህ ኪሎ ሜትር ርቀት ውስጥ ያለውን የኮስታል ላይን አገሪቱ የመጠቀም መብት አላት። ስለዚህ በየትኛው መሬት በኩል ይለፍ የሚለው ነው ከዛች ሀገር ጋር ስምምነት የሚያስፈልገው። ስለዚህ አይ ሀገሪቱ እንደው በዚህ በኩል ቢሆንልኝ ቅርብ ነው፣ የትራንስፖርት ወጪ ሊቀንስልኛል። ኖ ኖ፣ እዚህ ጋር የሚሊተሪ ኮምፓውንድ አለ፣ ሚስጥራዊ ሴክሬት ኤሪያዎች አሉ፣ በዚህ በኩል አላሳልፍም። ካለፋችሁም እንደው መጠቀም ለሰላማዊ መንገድም ከተፈለገ በዚኛው መስመር እለፉ ነው። በመሰረቱ በመሰረቱ አንክሎስ የሚያወራው ሎ ኦፍ ደ ሲ ነው፣ ስለ ባህር የሚያወራ ህግ ነው። ስለ ባህር ሲያወራ ስለ ባህር ነው እንጂ ቅድም እንዳልኮት ደግሞ 12 ኖቲካል ማይል ማይል ድረስ የዛች ሀገር የ ልክ መሬት ላይ ባውንደሪ እንዳለ የውሃው ባውንደሪ የሷ ነው፣ የኤርትራ ነው። ያ ነገር ከኢላንዱ እስከ ውሃው ነው፣ ከዳርቻው ከውሃው መጨረሻ ወደ ውሃው ኖቲካል ማይል እንጂ ይሄ ትራንዚቱን አያነሳም። አብዛኛውን ጊዜ ደግሞ ሺፒንግ ላይኖች የሚጠቀሙት ያቺ 12 ኖቲካል ማይል ነው። ያንን በስምምነት ካልሆነ በስተቀር አስገድደን እንዳሉት ነው እኮ። በዚህ ሂዱ ካሉን፣ በዛ ሂዱ ካሉን፣ አክቹዋሊ የእርሶም አግሪመንት ምንድን ነው የሚያመጣው? አይ በዚያ አትሂዱ ካሉን፣ በመሬቱ የምንወጣበት የውሃ ቦታ አለ። በዚህ ሂዱ ካሉን፣ ሌላ ቦታ ነው የምንወጣው። በአጠቃላይ የመከልከልን የመፍቀድ መብት ለማንሰጣት ማለት ነው፣ ለኮስታል እስቴቷ ሰጥቷታል ማለት ነው የመከልከል አይ የመምረጥና መሬቱን የመምረጥና የመከልከል ይለያያል። በዚህ በኩል እለፉ፣ በዚህ በኩል እለፉ፣ የማርያም መንገድ ትሰጣለች።